ሰላም አለይኩም፣ እንዴት ናችሁ? በድጋሜ ተመልሻለሁኝ። ሁለት ግራም ነጥብ ዘጠኝ የአንገት ሀብል ይዤላችሁ ብቅ ብያለሁ። ያው እንደ አቅማችን አለ ማለት ነው። ሁለት ግራምም፣ ሁለት ተኩል፣ ሶስትም፣ ሶስት ተኩል፣ አራትም አቅማችሁ በፈቀደው ልክ ሞልቷል ማለት ነው። ማጫዋቻውም እንደዛው ማለት ነው። ለምሳሌ ያሁን ሁለት ግራም ነጥብ ዘጠኝ ነው። ማጫዋቻ ደግሞ ሶስት ግራም ወይም ደግሞ ሁለት ግራም አድርጋችሁ በአጠቃላይ እሰቡት ወደ አምስት ወይም ወደ ስድስት ግራም አቅማችን በሚፈቅደው ልክ የግድ ትልቅ መንጠራራት የለብንም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይበላም ይባላል ሲተረት እና ሁለት ግራም ነጥብ ዘጠኝ ነው። ይሄን እንደምትመለከቱት ማለት ነው። አቅማችሁ በሚችለው ልክ ግዙ። ዋጋው አንድ ሺህ አራት መቶ ስልሳ ሰባት ብር ነው ማለት ነው። ስልሳ ሰባት ሪያል ከደሪባ ጋር ማለት ነው። ያለ ደሪባ ማሳያችኋለሁ አሁን ስለዚህ ጓደኛሽ 20 ግራም ወይም 30 ግራም ስለገዛች አንቺም እንደሷ መግዛት አለብሽ ማለት ሳይሆን አቅምሽ በሚችለው ልክ ራስሽን ማስደሳት አለብሽ ማለት ነው። እላይ አትንጠራሩ፣ እንዳቅማችሁ ኑሮ ማለት ነው። ሐባይብ ያለ ደሪባ 1300 እንደምትመለከቱት አምስት ሪያል ነው ማለት ነው። ያለ ደሪባ ሲትገዙ እንግዲህ ቅናሽ አለው ያለ ደሪባ ብቻ አይሸጡም የምትሉ ልጆች ይሸጣሉ። እንዴት ነው የማይሸጡት? በደንብ ነው የሚሸጡት። ስለዚህ ለራሳቸውም፣ ለእናንተም፣ ለሁለታችሁም ጥቅም አለው ማለት ነው። ያለ ደሪባ ከፈለጋችሁ ደረሰኙ በእርግጥ ጥሩ ነው ውድ ስለሆነ ጥይብ ከማሰብ ሰውሪ ሀዲማ ደሪባ